አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ሰላም ብያለው። ድና የተከበራችሁ ፋፊ ዎሎቻችን እና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለም ብለናል። እንዴት ናችሁ? ዛሬ ደግሞ የውድግስ አለብን። በቆሎም እየቆላን ነው በጎን። ይሄ ውሀውን ምንን ያል ዛሬ እንግዲህ ምሳ ከኛ ጋ ናችሁ እሺ። ጠርተናችኋል እና ይህንን ይመስላል

ይኸው እያሞኩ እኮ ነው። ይሄ ማታው እንትን እንትንም አለ ጥብስም አለ እያሞኩ ነው። እና ይህንን ይመስላችኋለሁኝ። አብሽሩ ይኸው በቆሎ እየቆላን ነው። ኩላሊት ስለሚያምን ይሄን ቆርጥ ነው ቆርጠን ቆርጠን፣ ገልበት ገልበት፣ እዛ ጤንነታችን ይጠበቃል። ዶክተር ጋር አንሄድም። የኢትዮጵያን ዶክተሮች፣ ሀገሮቻችን ልጆች ደህና ይሁኑብን፣ እንወዳቸዋለን። አዳኑን ኩላሊታችን

የልጅ ልጅ መሻላህ መሻላህ። እንግዲህ ያው እንግዲህ ሀቂቃ እየሠራን ነው። ቅድም ልንድር ያልኩት እሱ አናድ ወይ ነው የምንድን ነው ስላለኝ ነው ልንድር ያልኩት። ለካ ተሳፍኩች ያለው ቅድም አብዱ ምንድን ነው ሲለኝ አንተን ልንድር አልኩት። ሀቂቃ ነው። እሺ አቂቃ ነው ምንድን ደግሞ ምንድን ነው አለኝ። ንተለብራጫጉ ዛሬ እኮ እየፈቀዱ ነው፣ አንቺ የድሮ ሰው እየፈቀዱ እኮ ነው። ኧረ ሴቶችም እየፈቀዱ ነው ያግባ እያሉ እታዲያ እንደነው አስተያየ ስጭ እስኪያል አንድ ጊዜ እንደዚህ እንደነው ያስተያየ ስጡ ሸሪዋ ይፈቅዳል። እናንተ ባሎቻችሁን ትፈቅድ ያላችኋ በብዛት ምን ይላሉ መሰላችሁ እንፈቅድ ያለን እኔ ደግሞ ምናልኳቸው መሰት መራል ሁላ ኮንፊደንስ የላችሁም እና ነው በራስ መተማመን ስለማትችሉ ነው እንጂ። አዎ እኔ ግን ሁለተኛ ባሌን አገባብዬ አልፈቅድም። የድሮ ሰው አይፈቅድም ነበር። የአሁን ልጅ ግን ስለሚፈርኮ ነው ይሄ ስለሚፈሩ እኮ ነው። ሂድብናል ብለው እሱ ተሄድ አናገኝም የሚል እኮ አስተሳሰብና ቅርብ ስላላቸው ነው እንጂ ወድ ወዲል እኔ ምን ብለው ይፈቅዳሉ? ምን ብለው ይፈቅዳሉ? በአንድ ላንድ ካልሆነ ለፈቶ ማግባት በቃ አለቀ። እኔ የሚሄድ ነው የምመረጠው ሸሪያው ያግባ እና አይችሉማ፣ አይችሉ እነሱ ስለማይችሉ አይችሉ። ማስተዳደርማ ቢችሉ ይው የብቻዋ እሷንም የብቻዋ ቤት ሰርቶ ለሷ ሌላ ቤት ለሱ ሌላ ቤት። አዎ እና ደግሞ ይሄም ደግሞ ያው ምን ይመስላል አሁን ይኸው በርበሬያችን እየበሰለ ነው እኔ ማዘጋጃለሁ። አመት ይሄ ዛሬ አመትዩ ሰርታችሁ እየተረፈው በርበሬ ዛሬ አመት አልሰራችሁም። ከዛ የተረፈ 3 ኪሎ ነው የተፈጨው። ከዛ ተራት እና አሁን ግን አስፈጨ። አራት ኪሎ ይበቃኛል። ሶስትም ይበቃኛል። ሶስት አሁን ሳይነካ በቂ ነው። እስከ ሽሮ አዎ፣ አንድ ሁለት ሺው ሺው ምን እንትን ታልኩኝ እንደዛ ነው እና በቂ ነው። አረ አይቦ ሰይ ሰይ ምንድን ነው? ሳይሞቅ ፈላ ይላል የሀገሬ ሰው። እኛ በቃ በወጥ የታወቅን ነበር። ግን አረብ ሀገር ምግብ የሚሰራ ካለ ደግሞ የምትፈልጉ ካለ ያው አስማማት፣ እሺ አንደኛ ደረጃ ወጥ ሰሪ ናት። አረብ የሚፈልገው ሙያ ነው። ሆዱን ነው የሚወደው። ስለዚህ ችግር የለውም ሙያ ካለሽ በቃ ሙያ ያላት እንግዲህ ፈላልጉና ፈለጋችሁበት አረብ ሀገር ውሰዷት። ያው በዚህ አይነት መልኩ ትክክን እያደረገች እየሰራ ይታበላችኋል። ሩዝ መጅቡስ ስትላለው ነው። ብስኩት በተምር እንዴው አንቺዬ እንዴው ብስኩት እስኪ እንዴው ብስኩት እስኪ አንድ ቀን እንዴው ብስኩት እንስራለን።

እና በሉ እንግዲህ ቻው። ይህን ያህል ካሳየናችሁ ደግሞ በኋላ እንግዲህ ይቀጥላል። አሁን ቁርስ ቀርቧል። ቁርስ ልንበላ ነው። በሉ መልካም ቀን ይሁንላችሁ። እንግዲህ ያው ሐቂቃ እናንተም ደግሞ እየወለዳችሁ ሐቂቃ የምታወጡ ያርጋችሁ። አግብታችሁ ባል የሌላችሁ ባል፣ ትዳር የሌላችሁ ትዳር፣ ልጅ የሌላችሁ ልጅ ስታሳጥቶ በሰላም በከይር እንግዲህ ያው እንግዲህ ዛሬ ያው እኛ ሀቂቃ እያወጣን ነው። እንግዲህ በርቱ፣ ምሳ ከቻላችሁ ብቅ በሉ እና በሉ ቻው፣ ባይ ባይ።